በስተመጨረሻ ለሞገሴ ስትል ተሰዋች። ያሳዝናል፣ ልብ ይሰብራል። እንግዲህ ከቤት በሚያመልጡበት ሰዓት፣ እንዲሁም ደግሞ ዳጣዬ እጅጉን ለጓደኝነት የከፈለችው መስዋዕትነት እንዳለ ሆኖ ነገር ግን እንደዛተውም ዝና ወይኔ ወይ ሉላ ወይም ደግሞ ሞገስ ዛሬ መሞት አለባቸው። ካልሆነ ግን እኔ ሉላን ሳሊዝ ወደ ቤቴ አልመለስም እንዳለው ሲፎካከር እንደነበረው ሉላን ከዚህ ዓለም አተናታል። ያሳዝናል። ከዚህ በኋላ በፍጹም እኔ ሉላን አጥቼ አልኖርም እያለ ሞገሴ ልቡ ተሰበረ እያለቀሰ ያ ቤታቸው ሐዘን ወረሰው። ብሩክ ጠፋ። ብሩክ ብንም በማይታወቅበት ምክንያት ገና ለገና አብሬ ሃላድርም ስላለችው ብቻ ቅድስቴ ቤቱን ዘግቶ ልጁን ትቶ፣ እንዲሁም ቅድስቴን ትቶ ጠፋ። ቅድስቴ እጅጉን ተጨነቀች፣ እጅጉን ልቧ ተሰበረ። ቆይ ጋሸ የት ሄዶ ነው? ቆይ ብሩክ የት ሄዶ ነው? እኔ እኮ ሽምግልና ሳይላክ በፍጹም አሳልፌ አልሰጥም ብዬ ነው እንጂ ሌላ ነገር አይደለም፣ እያለች ብቻዋን ማውራት ቀጠለች። ምሳሌ እጅጉን ደስ አላት። ከዚህ በኋላ እናትሽ ነው የምሆነው እማዬ ብለሽ ጥሪኝ ብላ ስትላት እማዬ እማዬ እያለች እንዲሁም በደስታ ተጥለቀለቀች። ግን እኮ እማዬ አንቺ ትንሽ ልጅ ነሽ፣ እንዴት ነው ተማሪዎቹ ላምኑኝ የሚችሉት ብላ ስትል ታዲያ ምን ችግር አለው በልጅነቴ ወልዳይ ነው በያ አያያይ እንደዛም አይሆንም ለምን በሀያ አመቷ በልጅነቴ የወለደች ኔ ብለሽ እኮ መናገር ትችያለሽ። ታዲያ ይሄ ነገር እኮ ምንም የሚያጨናንቅ ነገር የለም እያለች ነገረቻት ዳጣ ዳጣ፣ ይሄ ቤተሰቦችን አገኘሁን። ነገር ግን ኤቪ የምትባለው አስቸጋሪ ልጅ ናት፣ ምንም አይነት ጸባይ የላትም እያለች ለሙጎ ማውራቷን ቀጠለችበት። አይዞሽ፣ አሁንማ ዋናው ቤተሰቦችሽን ማገኘትሽ ነው። ነገሮች በሙሉ እየተስተካከሉ ይመጣሉ። ደግሞ ቀሚስ በጣም አምሮብሻል እያለ ሞገስም ሞራል ሰጣት። ቅድስቴ ቅድስቴ አምላኬ ሆይ ለካስ ጋሼ እስከ ዛሬም ለእኔ ስሜት ነበረው ማለት ነው። አምላኬ ሆይ እያለች ዝም ብላ መሽኮር ሙማንና ደስታዋን ፍልቅልቅ እያለች ቀጠለችበት። ምሳሌ ቆይ ቅድስቴ ዛሬ አንድ ጊዜ ደስ ይልሻል፣ አንድ ጊዜ ከፋሻል። ምን ሆነሽ ነው? እስኪ የሆንሽውን ነገር በሙሉ ልትነግሪኝ ትችያለሽ? ብላ ስትላት፣ አይ እሱንማ አሞኝ ነው ትንሽ የእኔ ህመም ግን ውጭ ሀገር ሂዶ ነው የሚታከመው ብላ ስትል ሳቀችባት። እንዴ የምርሽ ነው? እንደዛ ከሆነማ ነይ ጀሽ ልሂዳ። አይ እንደዛ ከሆነ ሻይ ባፈላልሽ ይሻላል። ሻይ አፍልልኝ ብላት። በስኳር ይሁን ባለስ ያለ ስኳር አለቻት። አይ ይሁልሽ። ለህፃን ልጅ እኮ ስኳር ጥሩ አይደለም። ለእኔም ስኳር ጥሩ አይደለም። አባትሽ እኮ ጣፋጭ የማይገዛልሽ አንቺ የስኳር በሽተኛ እንዳትሆኚ ነው እና፣ ጣፋጭ ነገር ጥሩ አይደለም ብላ ስትላት፣ እሽ ማየይ፣ አንቺ ያልሽው ይሁን ብቻ ግን ይሄ ደስታሽ እስከሚዘልቅ ድረስ ደስ ብሎኛላለች። ምንም ችግር የለውም። ከዚህ በኋላ ምንም አይነት መከፋትም ሆነ ምንም አይነት የልብ ስብራት የሚመጣ አይመስለኝም። ከዚህ በኋላ አባትሽን በደንብ እንከባከቧለሁ እያለች ወሬውን ቀጠለች ዝና ሰላም ሰላም፣ ውድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጌው ምሳሌ ድራማ እንደቀጠለ ይገኛል። ቅድስቴ በቃ ምናልባት ማታ አብሬ አድራለሁ ብዬው እምቢ ስላልኩት ይሆን ስለዚሄ ምን ማድረግ አለብኝ? ዛሬ ማታ ቤቱን ፋ አድርገሽ፣ እንደውም ይቅርታ ትጠይቀዋለሽ። ምክንያቱም በወግ በማድረግ እንዳገባሽ ትፈልጊያለሽ አይደት ቅድስቴ፣ እያለች እራሷን በራሷ ማባበር ጀመረች። ሞገስ ስለዚህ ማታ ሰርፕራይዝ አደርገዋለሁ እያለች ደስታዋ በፏ ልትወጣ ቀጠለ። ሞገስ ሞገስና ቅድስቴ እያወሩ ባሉበት ሰዓት ምን ነው ዛሬ ደግሞ በጣም አምሮብሻል ብሎ ሲላት፣ አይደል አማረብኝ? እንደ አዎና በጣም ነው ያማረብሽ። እንደዚህ ማማር ግን ምንድን ነው? እስኪ ንገሪኝ። ማለቴ ስላልገባኝ ነው። አረ፣ ምንም አይደለም። ዳጣ ብድጋለችና፣ እኔ ምልሽ አፍሰሸዋል አይቆጭሽም? ቅድስቴ አቦ ይመችሽ ብላ ስትል አረ ስነ ስርዓት ያች ያለ ነው እኮ እሞገስ ፊት ነው። ስለዚህ ለምንድን ነው እንደዚህ አይነት ወሬዎች የምታወሪው? አረ ፈሪ ታይ ግደለሽም ታይ ዳጣ ብላ ስትላት ለምንድ ነው ማፍረው? እውነት ለመናገር እናትና አባቴ ቤት ማለት አባቴ ቤት፣ እናቴ እንኳ ገና አልተገኘችም ያለ ልጅ ብታይ እኔን እንደ ማሽኮርመም ያደርጋል። ነገር ግን ኤቢ ደግሞ በጣም ስለምትወደውና ስለምታፈቅረው ብታይ በእኔ በጣም ነው የምትቀነው። እኔ ያላደረግኩትን ነገር በሙሉ አድርገሻል እያለች ታሰቃየኛለች፣ ግን አባቴን በማገኘቴ በጣም ደስተኛ ነኝ እያለች ስትል፣ ምሳሌ ብድግ አለች እና፣ እንዴ አባትሽን አገኘሽ እንዴ? አዎ አገኘሁኝ፣ እህትም ወንድምም አለኝ እና በጣም ደስ ብሎኛል እያለች አወራች። ሞገስ እዋክሽ ዳጣ አሁን ላይ ከልባችን መንጠንቀቅ አለብን ካልሆነ ግን ወይ አንዳችን ልንሞት እንችላለን ብሎ አላት። አይ እኔ ሞገስ በፍጹም መሞት አልፈልግም። እንዴት ምን ችግር አለው? እኔ ወንድምሽ አይደለሁ እንዴ? አሁን ላይ ወንድምም አለኝ እህትም አለኝ ቤተሰብም አለኝ። መሞት አልፈልግም። ቢያንስ የእነሱን ፍቅር ሳላጣጥም በፍጹም መሞት አልፈልግም። እባክህ ተረዳኝ ሞጎ። አረ ችግር የለውም መሞት ካለብኝም እኔ እሞታለሁ። ነገር ግን አንቺንና እንዲሁም ደግሞ የምወዳትንና የማፈቅራትን ሉላ ግን ነፃ አውጥቼ ነው ከሞኩም። በፍጹም አሁን ግን ለዝና አሳልፌ አልሰጥም፣ ብሎ ሞገስ እጅጉን ፎከረ። እጅጉን ወንድ ወንድነት ተሰማው። እናም በስተመጨረሻ ማህሌት ደውላ ለዝና ያሉበትን ስትነግረው፣ በጣም ጎበዝ። አሁን ጎበዝ እየሆንሽ ነው፣ ስለዚህ ቤቱ በቅርቡ ያንቺ ይሆናል ብሎ አላት። ቆይ አንተ ግን ቤቱ እኮ ህልምልም ሆኖብኝ ቀረ እንዴ? ትሰምኛለሽ። አንቺ ለነገሮች በጣም መቸኮል ታበዣለሽ፣ እና ደግሞ አረመኔና ጨካኝ መሆን አለብሽ። አሁን ላይ እኔ ጨካኝ መሆን ስላለብኝ ነው ወይ? ሉላ ንገላታለሁ፣ አልያ አሊያ ደግሞ ሞገስን ወይም እኔ እሞታለሁ። ምን እና ታዲያ ለምንድን ነው እንደዚህ የምታደርገው ማለቴ አረመኔና ጨካኝ ለሰው የማታስብ ከሆነ ለራስ ብቻ የምታስብ ከሆነ እንዴት አድርገህ ነው ቤቱን ለእኔ ልትገዛልኝ የምትችለው ታዲያ ብላ ስጠይቀው አታስቢ እሷ አያሳስብሽ ምክንያቱም ዝም ብዬ በነፃ የምሰጥሽ ይመስልሻል እንዴ ሞገስን ከገደልሽ በኋላ እኮ ነው ላንቺ የምሰጥሽ እንጂ በፍጹም አሁን ዝም ብዬ የምሰጥሽ ነገር ዲም ብሎ ሳንቲም የለኝም ተረጋጊ አንቺ እንዴ እኔ እኮ ለዚህ ነው የምወድህ። ማለቴ ወንዳ ወንድነትህን ብላ ስትለው አይን ፍጥጥ ጥርስ ግጥጥ ሆነ። ስለምን መውደድ ነው የምታወሪው? የማደንቅ እኮ ቢሆን ነው የሚሻልሽ። እኔ የምወደውም የማፈቅረውም ትሰምኛለሽ፣ ከሉላ በኋላ ማንንም ለወድና ላፈቅር አልችልም። ስለዚህ ስነ ስርዓትሽን ብትይ ይሻልሻል ብሎ ልኳን ሰጣት። እሺ አንተ እንዲያልክ ይሆን፣ ምንም ነገር አልናገርም አለች። ሞገስና ዳጣ እያወሩ ባሉበት ሰዓት እርቧታል እርቧታል፣ ሉላን ምን? አዎ አሁን ደውላ በጣም እንደራባትና እዛ ቤት ደግሞ መታፈን እንደሰለቻት ነገረችኝ። ቆይ ምንድን ነው የማደርገው? ብሩክስ ደግሞ እንዴት በዚህ ሰዓት ትቶኝ ይሄዳል? ደግሞ ሲሄደው የት ነው ብላ ብሎ ሲጠይቅ እኔ ምን አውቃለሁኝ? ሙጉ እውነት ለመናገር ብሩኬ ምናፍቆኛል። ቆይ ምን ሆኖ ነው እንደዚህ በድንገት የጠፋው? ቅድስቴ ታይቀር ጥያቄ ፈጥሮባታል። ምናልባት በእኔ ተናዶ ይሆን? ምናልባት በእኔ አዝኖ ይሆን እያለች እኔ እኳ ብሬ አላድርም ያልኩት ለሌላ ሳይሆን ክብሬን ለመጠበቅ ነው፣ ግን እሱ የማልወደውና የማላፈቅረው መስሎት ሌላ ሴት ያመጣብኝ ይሆን እያለች ጭንቀትና መከራ ወርሷታል። ምሳሌ ከቅድስቴ ጋር እየተጫወቱ ባሉበት ሰዓት ድንቢ ለድንቢ እየተጫወቱ እንዴ! አረ፣ ይሄ እኮ ያደክማል። እኔ ላጫውትሽ እያለች ማጫወቱን ቀጠለይባቸው የዳጣና የምሳሌ ፍቅር እጅጉን ቀን በቀን እየተጧጧፈ ሂዷል። ዝና አሁን ላይ የሚያደርገውና ጭራሽ የሚሰራው ቅጡ ጠፍቶታል። ብሩክ የለም ብሎ አላት። ቆይ ታዲያ ብሩክ የሌለው የት ሂዶ ነው ማለቴ አልገባኝም፣ ብላ ስትለው፣ አርፈሽ ተቀመጭ። ብሩክን እኔ አሳግቸዋል አሳግትቸዋለሁ አለምን አዎ ታግቷል። ብሩክ በማይሆኑ ጀግና ጀግና ወንዶቼ አሳግቸዋለሁ። ቆይ ለምንድን? ምክንያቱም ብሩክ ከታገተ ሞገስ ብቻውን ይሆናል። ያቺ ዳጣ ደግሞ አንቺ ራሱ ትይዣታለሽ። ምን እኔ ዳጣን? አዎና ምን ችግር አለው? ዳጣን መያዝ ሁላ አንቺ ምን አቅም ሆኖብሽ ነው? እኔ እኮ በባለፈው እንደዛ አሰቃይታኛለች። ትሰምኛለሽ? ዝም ብለሽ ቤት በነፃ ማገኘት የለም ስለዚህ እኔ ሞገስን ወይ ስገለው አሊያ ደግሞ ሉላን ይዤ ሲሄድ፣ አንቺ ደግሞ ዳጣን። በቃ አብረውኝ ያሉት ሰዎች ደግሞ ሞገስን አንድ ነገር ያደርጉታል ብለው ተዋዋሎ ኤፍራታ ታይ ቅርብሽ ታይ ብያለች ብትለምናትን በፍጹም እኔ ወይ ከብሩክ አልሆንኩ አሊያ ደግሞ ከዝና አልሆንኩኝ። ዝና የሚለኝን ነገር በሙሉ አድርጌ ቤት የመረከብ እፈልጋለሁ አለች። ምን አዎ ቆይ፣ ቤቱ ለምን አይቀርብሽም? እራሴ ሰርተሻበይም እንዴ ዝናን። ቆይ ግን እኔ ምልክ ዝና ለምንድን ነው የማትተዋት? ግሉላን ማለቴ ይሄን ያህል ከእሷ ፍቅር ይዞሃል ማለት ነው? ነገርኩሽ እኮ ማህሌት፣ እሷ የኔና የኔ ብቻ ናት። እኔ ከኔ ጋ ካልሆነች ከማንም ጋ መሆን አትችልም። ከሞገስም ጋር ቢሆን ወይም ከሌላ ወንድ ጋር፣ አይገባሽም እንዲያንች ግን ቆይ አንተ በዙሪያህ በጣም ብዙ ሴቶችና ሀብታም ሴቶች እንዲሁም ደግሞ በጣም ቆንጆና መልካም ሴቶች እያሉ ለምንድን ነው ከዚች ጋር ሙጭጭ አልከው? አንቺ ስለ ፍቅር ምን ይገባሽና፣ አንቺ ኮ ስለ ሀብትና ስለ ንብረት ብቻ ነው እያለ ኤፍራታን ልኳን ሰጣት። ይቅርታ ማህሌትም ማለቴ ነው ኤፍራታ እኔ እምልሽ ተይ፣ ይሄ ሰውዬ እየተጫወተብሽ ነው ያለው። ስለዚህ ቢቀርብሽ እኮ ይሻልሻል ብላ ስትላት፣ በፍጹም የሚቀርብኝማ አይሆንም። እያንዳንዱ ነገር አድርገዋለሁ፣ ከዛም ቤቴን የራሴ አደርጋለሁኝ። ካልሆነ ግን እኔ አብዳለሁ። እባክሽ ተይኝ፣ አንቺ ምንም ነገር የምታውቂው ነገር የለም ኢፍራታ እያለች ኢፍራታን መቆጣታ በዛች የእውነት ብሩክ፣ እዛ ያሉትን እኔ ገላችኋለሁኝ። ከዚህ ልውጣ እንጂ እያንዳንዳችሁ ነው ልካችሁን የምሰጠው። የፈሪና ሽንታም የሆነ ዝና የእሱን ትዕዛዝ ተቀብላችሁ እኔ ላይ ብትጫወቱብኝም፣ እኔ ግን ከዚህ እወጣና እያንዳንዳችሁ እበቀላችኋለሁኝ። ልቀቁኝ እያለ አፉን አፍነውትና እያሰቃዩት ይገኛሉ። ቅድስቴ ደግሞ በእኔ ስበብ ነው በእኔ ምክንያት ነው እንደዚህ የሆነው የት ሂዶ ነው እያለች ሀሳብ በጣም ውጥር አድርጓታል። እኔ እኮ ሞገስ እርቦኛል ምግብ ሳልበላ መንቀሳቀስ አልችልም እያለች ብትለምነውም እባክሽ ሉላ መሄድ አለብን ካልሄድን ግን የሆነ ነገር ይፈጠራል፣ አሊያ ደግሞ ዝና ይደርስብናል እያለ እንደምንም ለምኖ አወጣት ዳጣ አታላው ምግብ እንብላ ብላ፣ ከዛ ስጋ ዛለት ሲበላ እሷም ልትበላ ስትል ምን ነው ይሄ እኮ የሙስሊም ምግብ ቤት ነው ብላ ስትለው እንደዛ ከሆነማ እኔ ወደ ክርስቲያኑ ቤት ቴካዊ አድርጌ ልምጣ ልሂድ ብላ ሄደች። እንደዛ ከሆነ ሂሳቡን ክፈይ ብሏት አታለለችው እና ሂሳቡን ሳትከፍል ሄደች። ግን በስተመጨረሻም ሉላና ሞገስ ሲወጡ እንዲሁም ደግሞ ዳጣዬ ሉላ ብላ ናፍቆቷን ሳትወጣ ተቃቅፈው ባለበት ሰዓት ዳጣ ስታታልለው የነበረ ልጅ ፊት ለፊት ተገጣጠሙ። እንዲሁም ዝናና ማህሌት ሳይቀሩ እነሱን ለመበቀል ፊት ለፊት ተፋጠጡ። የእውነት በቀጣይ ምን ይሆን ይሆን? ብሩክ አምልጦ ሞገስ ላይ አልያ። ዝና ሞገስ ላይ ይደርስበት ይሆን ወይስ ደግሞ ዝና ሉላን ይወስዳት ይሆን? እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጉብ ጉብ አድርጉልኝ። ውድ የሌላ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ሀገራችንን ሰላም ያድርግልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። እንወዳችኋለን። ባይ ባይ።